ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍሥሓ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። ዕለተ ሐሙስ አዳም ሐሙስ ዝብራ ትታወቃለች። በሐሙስ እለት ወበመንፈቃ ለዕለት ወለድም፣ ወለተ ወለተ ከ ወዲህ ኩስተበር ከ ብሎ ጌታ ቃል ገብቶለታል። በ5500 ዘመን ክርስቶስ ከስጋው የእሱን ስጋ ስጋ አድርጎ በእሱ የለበሰው ስጋ ማለት ነው። ለብሶ አዳምን ማዳኑን የሚነገርበት ለሰው ሁሉ በኩራቱ ነው። በኩሩሮ መነሳቱን የሚነገርበት በአዳም ሞት እንደመጣ፣ በክርስቶስ ህይወት እንደመጣ የሚነገርበት የክርስቶስ ትንሣኤ አብነታችን እንደሆነ የሚታወስበት ዕለት ነው። ለመጀመሪያ ጊዜ የአዳም ተስፋ ተፈጽሞ ክርስቶስ አምላካችን ከሰማይ ሰማያ ተወዶ ከድንግል ማርያም ተወዶ በመስቀል ተሰቅሎ ሞቶ አዳም ሊሞት የሚገባውን ሞት እሱ ሞቶ አዳም ሊሰቀል እና መከራ ሊቀበል የሚገባውን መከራ እሱ ክርስቶስ ተቀብሎ አዳምን ነፃ አውጥቶታል። አዳም ከገነት ምንድነው? ከሲኦል ወደ ገነት፣ ከሐሳር ወደ ክብር ወጥቷል። ከሞት ወደ ህይወት ተሸጋግሯል ብለን አዳምን እናስበዋል። እግዚአብሔር መጣ፣ ለአዳም ቃል ኪዳን ገባለት። ምን የሚል ቃል ኪዳን የገባለት? ባለፈውም ብያችኋለሁ። በቅሌምንጦስ የተጻፈ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚታወቅ በጥንት ክርስቲያኖች ዘንድ የሚታወቅ አንድ ነገር አለና፣ ቅዱስ ጳውሎስ የሚያውቁት ቅዱስ ጳውሎስ እንደውም በገላትያ ምዕራፍ አራት ቁጥር አራት ላይ ምን ብሎ ይገልጸዋል? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ይላል። የዘመኑ ፍጻሜ ማለት እግዚአብሔር ለአዳም በዛ ሰዓት የነገረው አለ። አንድ ዘመን አለ። ያ ዘመን ምን የሚል ዘመን ነበረ? አዳም አዳም፣ ዓለም የሚድነው ባንተ ደም አይደለም፣ ባንተ መስዋዕት አይደለም። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ከአምስት ቀን ተኩል በኋላ ተወልጄ መጥቼ እንሆ ድኬ አድጌ በቀራኒዎ ተሰቅዬ በደሜ እኔ ነኝም ማድንህ ብሎ እግዚአብሔር ለአዳም ቃል ገባለት። በሐሙስ ዕለት ወበመንፈቃለ ዕለት ች ያቺ አምስት ቀን የተባለች አምስት ቀን ተኩል የተባለች አምስት ሺ አምስት መቶ ናል። ስለዚህ ዛሬ ሐሙስን ከትንሣኤ በኋላ ያለችውን የአዳም ሐሙስ ምንላል? በሐሙስ ዕለት ወበመንፈቃለ ዕለት እትወለድም ሁለተ ሁለት ቀን ከአምስት ቀን ተኩል በኋላ ተወልጃ አድን አለው የምትለውን ያችን ቃል ኪዳን ለማሰብ ነው፣ ወገኖቼ። የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስም ኅብረት አንድነት ከሁላችን ጋር ይሁን፣ አሜን።